የመጋቢታዊያን የለውጥ ፍሬዎች የነገ ተስፋዎች በሚል መሪ ሀሳብ እንግዲህ ዛሬ ትናንት ነገን ለኢትዮጵያ ልዕልና በሚል መሪ ካለ የማስፖርቱ ተጀምሯል። እንግዲህ በማስፖርቱ ላይ የስልጤ ዞን አስተዳዳሪ አቶ ዘይኔ ቢልካ እንዲሁም ደግሞ

ህጻናት የስፖርት እንቅስቃሴ በማድረግ ላይ ይገኛሉ።

ትናንት፣ ዛሬና ነገ ለኢትዮጵያ ልዕልና የመጋቢታዊያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ሀሳብ እየተዘጋጀ የማስ ስፖርት እንግዲህ ከማለዳ ጀምሮ እየተካሄደ ይገኛል። ዚጋ በዚህ የዞን ዋና አስተዳዳሪ መልዕክት ያላቸው መልዕክቱን ወደ እናንተ እናደርሳለን አባችኑን እሺ እባካችሁ ሁላችሁን ባላችሁበት የተወሰነ መልዕክቶች ስለሚያስተላልፍ ሁሉን የዞኑ አስተዳዳሪ ባላችሁበት ትዕግስት እንድታደርጉ በአክብሮት እንጠይቃለን። እጅግ እናመሰግናለን።

ክብርት ዘሊባ ናስር የክልላችን ሴቶችና ህፃናት ጉዳይ ቢሮ ኃላፊ ክብርት አይዲያ ሙሴን የዞናችን ዋና አፈ ጉባኤ ክቡር ሳሙኤል የሳይንስና ቴክኖሎጂ ቢሮ ኃላፊ ክብር ነይማ የዞናችን የፓርቲ ኃላፊ የተከበራችሁ የክልል አመራሮች የዞን አስተባባሪዎችና አጠቃላይ አመራሮች ክቡር የያሲን የወራቤ ከንቲባ ብራ አጠቃላይ አመራሮች የፕሮግራሙ ታዳሚዎች እንኳን የራሳችን ጤንነት ለምንጠብቅበትና ለሀገራዊ እድገትና ለውጥ አጋርነታችን ወደ ምናሳይበት መድረክ እንኳን ደህና መጣችሁ ማለት ትፈልጋለሁ። አባይ ቦገት መጥም እንግዲህ ባለፉት ሰባት ዓመታት የዛሬ ዋጣን ታስታውሳላችሁ። መጋቢት 24 በሀገራችን አዲስ ለውጥ የታየበት በአዲስ አስተሳሰብ በአዲስ እይታ እችን ሀገር ወደፊት ለማራመድ ስርዓት የተጣለበት ቀን ነው። ይህ የባለፉት ሰባት አመታት የለውጥ ተገዳዳሪ የነበሩ ከለውጡ እና በስርዓት ለውጥ ጥቅማችን እናጣለን የሚሉ አካላት በሀገራችን በተለያዩ ቦታዎች የፀጥታ መደፍረስ እንዲከሰት የተለያዩ ችግሮች እየፈጠሩ የነበረ ቢሆንም ለውጡ ቀጥሮ ባለፉት ሰባት አመታት በፖለቲካው በኢኮኖሚና በዲሞክራሲ በአጠቃላይ በዲፕሎማሲያችን ከፍተኛ ለውጥ ታይተዋል። ይሄ ለውጥ ፈታኝ የነበረ ቢሆንም መላው አባላችን አመራራችንና ህዝባችን ባደረገው ትግል ሀገራችን ትፈተናለች በሚል በተለያዩ ጸረ ሰላም ኃይሎች የውጭና የሀገር ውስጥ አካላት ቅንጅት የፈጠሩ ብን ጫና ከፍተኛ እንደነበረ ታውቃላችሁ። በተለይ አንጡራ ሀብታችን የሆነውን የአባይ ግድብ ተጠቅመን አገራችን እንዳናለማ የሀይል እጥረታችን የውሃ ክፍተታችንና የመስኖ አለኝታ የሆነውን ይህ ግድብ እንዳናለማ የጸጥታ ምክር ቤት በእኛ ጉዳይ ብቻ 11 ጊዜ ተሰብስቧል። የጸጥታ ጉዳይ ባልሆነ የሀገራችን የልማት አጀንዳ በሆነ ጉዳይ ፀረ ሰላም ሀይሎች ምን ያክል ይሰኑ እንደነበረ አብነት ይሄን ማንሳት እንችላለን። ዜጎቻችን ባደረጉት ትግልና በቆራጥ አማራዮቻችን የህዳሴው ግድብ ሆኗል። ሌሎች ቀጣይነት ያላቸው ለውጦች በሀገራችን እየታዩ ነው ያሉት። እነዚህ ለውጦች በክልላችንም በዞናችንም የታየ ነው። በተለይ የዚህ ክልል መመስረትም የህዝብ ጥያቄ እንደነበረ ይታወሳል። ይህን መነሻ በማድረግም ክልሉ የሚሰራቸውን ስራዎች ተጠናክረዋል። እንዲሁም ዞናችንን የማጠናከር ስራም ባለፉት አምስትና ሰባት ዓመታት አብነት ያላቸው ለውጦች መጥተዋል። እንደምታስታውሱት የኢንዱስትሪ ማዕከሉ በዞናችን መመስረት አንዱ የለውጡ ፍሬ ነው። ቀጥሎ ደግሞ እንደምታስታውሱት ይሄ አካባቢ ከፍተኛ ችግር የነበረው የሀይል እጥረት ነበረ። ከተማውን ለማሳደግ በተለይ የሚመጡ ኢንዱስትሪዎችን የሚሸከም የሀይል አቅርቦት ያልነበረ በመሆኑ የለውጡ መንግስት ለዚህ ምላሽ ሰጥቶ የሰብስቴሽን ተቋቁሞ አሁን የተረጋጋ የሀይል አቅርቦትና ለወደፊት የሚመጣን የኢንዱስትሪና የከተማ እድገት መሸከም የሚችል ኃይል ማግኘት የቻልንበት ነው። የኮሪደር ልማት ተጨማሪ የአስፋልት መንገዶች እና በፍጥነት እያለቁ ያሉ የሰፋፊ የመሰረተ ልማት የህዝብ መዝናኛዎች በዚሁ በእኛ በወራቤ የምናየው ነው። በሁሉም ከተሞች የአንድ ወረዳ የአንድ ፕሮጀክትም በዚህ አመት በፈጠነ ሁኔታ እንዲሳካ በፍትን እየሰራ ነው ያለ። ነው እንግዲህ አንዱ ቀጥሮ ፈተና ሆኖ የሚነሳው በየቦታ የሚነሳ የሰላም ጉዳይ ነው። የሰላም ጉዳይ ሁሉም ለራሱ ሰላም ሲሆን በሀገራችን በጋራ ተሳስረን እቺ ሰፊ ሀገር ለሁላችን የምትበቃ ሆኖ የአእምሮ ጥበት ክፍተት ያለ በመሆኑ ያለብን ችግር ካልሆነ በቀር የእኛ ሀገር ሀብትና አቅም ለዓለም የሚበቃ ነው። ይህን በጋራ ተቻችለን በጋራ ትርክት ለጋራ አብረን የምንሰራበት እድል ካለ ሀገራችን ትልቅ ናት። ለዚህ ጸር የሆነ ያለው በየቦታው ከውጭ ኃይሎች ጋር ሆነው የውስጥ ሰላም አደፍራሽ ኃይሎች የሚፈጥሩት ነው። ይሄን መቀነስ ምን ችለው፣ አንዱ አሉታዊ የሆኑ አመለካከቶችና አስተሳሰቦችን በጋራ በመታገል ነው። ያሉንን የተሻሉ እሴቶች አብሮ የመኖር እሴቶችን እያጠናከሩ መሄድ ነው ነው አሉታዊ አስተሳሰቦች ላይ የደረጃ የመታገል ስራ ተጠናክሮ መቀጠል አለበት። በኢኮኖሚ እያመጣናቸው ያሉ ሴቶች አበረታች ቢሆኑም አሁን የዋጋ ንረት አለ። ይሄን ማካረም ምን ችለው፣ ህጋዊ የንግድ ስርዓት እንዲጠናከር በማድረግ የማምረት አቅማችን ከፍተኛ ስለሆነ ያለን መሬት ውሃና የሰው ኃይል አቅማችንን በተገቢ አስተሳሰብ በመስራት ምርትና ምርታማነታችን በከፍተኛ ደረጃ እንዲሻሻል በገጠሩም በከተማም ያለ የልማት ትስስር እንዲጠናከር በማድረግ ስለሆነ ይሄ መንግስትና ፓርቲያችን ቀጣይነት ባለው መልኩ አጠናክሮ ይቀጥላል። በሌላ እንደምታውቁት አንዱ የቤተኛ ሌላኛው ደግሞ የቤት ተመልካች የሆነባት ሀገር ነበረች። አሁን በጋራ የምንመራት ሀገር በተለይ አጋሮች ተብለው የሀገሪቱ ሰፊ አቅም ኃይል ያላቸው የሀገሪቱን ዳር ድንበር የጠበቁ የነበሩ አካባቢዎች እና አፋርን፣ ሶማሌን፣ ቤንሻንጉልን፣ ጋምቤላን ልትመስሉ ትችላላችሁ። ትልቅ የሀገሪቱ አቅም ሆነው ግን አጋር በሚል ተገፍተው ከነበረበት ወደ ጋራ አስተሳሰብ የመጻንበትና በሀገሪቱ ሁሉም የራሳቸው ሚና የሚጫወቱበት እድል በሰባት ዓመቱ ተፈጥሯል። ይሄ ባለፉት ዓመታት የማንጠቀመው የነበረው ሰፊ መሬት የአፋርን የሶማሌን መሬት በከፍተኛ ሁኔታ በመስኖ በማልማት ለሀገራችን ምርትና ምርታማነት የራሳቸው ድርሻ እንዲያበረኩ ተደርገዋል። እንደምታውቁት የፓርቲያችን ጽሕፈት ቤት ኃላፊ የነበሩ እንደነ ሙስጠፌ ያሉ ትልቅ ሰዎች ማግኘት የምንችልበት እድል አልነበረም። ፓርቲያችን ሁሉ አቀፍ የፖለቲካ ስርዓት የፈጠረ በመሆኑ ይህን ማግኘት ችለናል። ሁለተኛው በፖለቲካው ዘርፍ አሸናፊ የነበረ ፓርቲ የመምራት ኃላፊነት የነበረበት ቢሆንም በጋራ አገርን ለመምራት እንዲያስችል ተፎካካሪ ፓርቲዎች በየደረጃ በሚኒስቴር ደረጃ፣ በቢሮዎች ደረጃ፣ በመምሪያዎች ደረጃ ተፎካካሪ ፓርቲዎች የመንግስት አስፈጻሚ አካል እንዲሆኑ በማድረግ በጋራ አገርን ማልማት የሚችልበት ትልቅ እድል እንዲፈጠር ተደርጓል። እዚህ የፖለቲካ ምህዳሩን የማስፋት ስራም የተጠናከረ ነው የሚሄደው። በቀጣይ እነዚህን የጠንካራ ስራዎቻችን የማጠናከር ብዙቶቻችንን የማረም ጉዳይ የሁላችንም ጥረት የሚጠይቅ ነው። እንደምታውቁት ስፖርት አንዴ ተሰርቶ የሚቆም አይደለም። ልማትም እንደዛ ነው። ኢንዱራንስ በትንሹ እንጀምራለን። ቀጣይነት ያለው ስራ ስንሰራ ስፖርቱ ለሀገር፣ ለጋራ ጥንካሬ፣ ለጤንነት እና ለወዳጅነት እንደሚጠቅመን ሁሉ የጀመርናቸው ልማቶች የተናከሩ የሚሄዱ ሲሆን፣ ትንሽ የጀመርናቸው ስራዎች የሚጠናከሩ ኩለቶችን እያረምንና ቀጣይነት ያለው ለውጥ የምናመጣ ሲሆን ሀገራችንን የማመሰቅ ድል ከፍተኛ ነው። እዚህ በጋራ ተሳስበን ተቻችለን የምንኖርበት ሂደት ና ያሉንን አቅሞችን አጠናክረን የምንሄድበት ሂደት ተጠናክሮ ይቀጥላል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። አሰላም አለይኩም በረቱላ አበረካቱላ ስራዶሪ አቶዘይን የብልካን እጅጋርገን እናመሰግናለን። ከዚህ በማስቀጠል አንድ መርሃ ግብር ይኖረናል። ሁለት ሰዓት ተኩል ላይ ለፓናል ውይይት የተመረጣችሁ አቶት ሆቴል ፊት ለፊት ላይ እንገናኛለን ማለት ነው። አሁን የክብር እንግዶቹም ከፊት ለፊት አስቀድመን ወደ ራሳቸው ተሽከርካሪ እንዲሄዱ በዚህ አጋጣሚ እጠቁማለሁ። ሌላኛው በከተማ አስተዳደሩ የመጣችሁ የስፖርት መዋቅሮ